ኢትዮጵያንም አበጣብጣለች። እስራሳችን ይሰማ ምን የሚባሉት ትግሎች በሙሉ በጣም የሚደነቅ ነገር ነው። አህባሽ የሚባለውን ፕሮጀክት ያመጣው ማን ነው? አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምናላችሁ፣ ዛሬም በአላሁ ሱብሃነሁ ወተዓላ ፍቃድ በአዲስ ርዕስና በአዲስ ቪዲዮ መጥቻለሁ። ዛሬ ላይ አንድ ቪዲዮ ግዴታ እናንተ ማድረስ ስላለብኝ ነው። አሁንም በዚህ ቪዲዮ የመጣሁት የተለያዩ ቪዲዮዎችን እየሰበሰብኩ ነው። እነሱን ደግሞ ሪያክት ቪዲዮ ይዤላቸው የምመጣ ይሆናል፣ በቀጣይ ቪዲዮ ማለት ነው። አንዳንድ ኮሜንቶችን ወይም ደግሞ አንዳንድ ፖስቶችን ፌስቡክ ላይም ቲክቶክ ላይም እያየሁ ነው እና ከዚህ ጋር መስተካከል ያሉባቸው ነገራቶች ስላሉ ያንን ነገር ለእናንተ ለማሳወቅ ሲባል በዚህ ቪዲዮ መጥቻለሁ ተክቢር ሚዲያ። ሰሞኑን እንግዲህ አይታችሁ ከሆነ ከተለያዩ ሰዎች ጋር የውይይት መድረክ አዘጋጅቶ ሲወያይ የተመለከትንበት ቦታ አለ። ውይይቱን ያላደነቀ የለም፣ ውይይት የማይፈልግ የለም። ውይይት በጣም የሚደነቅ ነገር ነው የሚበረታታ ነገር ነው። ብዙ ሰው በዛ ውይይት ምናልባት አቁል ሊረዳ ይችላል። በእውቀት ብቁ የሆኑ ሰዎች እዛ ቦታ ላይ ቀርበው ከተወያዩ ማለት ነው፣ ትክክለኛው እውነት የትኛው ነው ብሎ እንዲረዳ ያደርገዋል ብዬ አስባለሁ። ውይይት ያንን የማያደንቅ ሰው አለ ብዬ አላስብም፣ ከውይይት አንጻር ማለት ነው። ነገር ግን ከአንዳንድ ነገራቶች አንጻር አንዳንድ የሆኑ ሰዎች ያልተረዷቸው ነገራቶች አለ። ይሄ ተክቢር ሚዲያ ማነው ስሙ ኢሳቅ ይመስለኛል። ከዚህ በፊት ብዙ ንግግሮችን ይዤበት ነበረ። በጣም አስቀምጫቸው ነበር እነዛ ንግግሮች ስላልተብቻቸው ወደ እናንተ ለማድረስ አልቻልኩም ና ነው እንጂ እጅግ በጣም አጸያፊ የሆኑ መጥፎ ንግግሮችን ይናገር ነበረ። ስለ መሸኮች ማለት ነውና እንደዛ የሆነ ሰው ዛሬ የሆነ ሰው ሲክበው ስታዩ በጣም ይደብራል፣ ያነድዳል። ዛሬ ላይ እንደ ኒውትራል ሆኜ አወያያለሁኝ ብሎ ሲመጣ እነዛን የተናገራቸውን ሰዎች በአጠቃላይ ይቅርታ መጠየቅ መቻል አለበት። ይቅርታ ጠየቀ አልጠየቀ መጀመሪያኑ ተናግሮታል። ግን ቢሆንም ግን እነዛን የተናገራቸውን ነገራቶች የሚያጠፉ ነገራቶች መናገ መናገር አለበት። በጣም የሚያጸየፉ ንግግሮችን ነው ሲናገር የነበረው ላሳያችሁ። በነገራችን ላይ ብዙ ሰዎች ይንን አይረዱም። ኢትዮጵያንም አበጣብጣለች እስራኤል። ይኸው የቅርብ ጊዜ ታሪካችን በ2004 አህባሽ የሚባለውን ፕሮጀክት ያመጣው ማን ነው? እስራኤላዊ ፕሮፌሰር ሀጋይ ኤርልች ከመንግሥት ጋር ባደረጉት ድርድር ነው። እንደዛ አይነት አስገድዶ አመለካከትን የመጫን ፕሮጀክት አምጥተው የኢትዮጵያ ሙስሊሞችን ሕይወት ምስቅልቅሉን ያወጡት የድምፃችን ይሰማ ምን የሚባሉት ትግሎች በሙሉ አይሁዳውያን ያመጡብን ፕሮጀክቶች ውጤት ናቸው። ስለዚህ እስራኤል እንደ ሀገር ኢትዮጵያንም በጥብጣለች፣ የኢትዮጵያም ታሪካዊ ጠላት ናት ልንል እንችላለን። በዚህ ባደረገችው እንግዲህ እንደተመለከታችሁት አህባሽን እስራኤል ናት ኢትዮጵያ ውስጥ ና አጋ ኤርሊች ልክ ና አህመድ ዲንጀበል ከዚህ በፊት ቪዲዮ ሰርኪላቸኋለሁ እንዳሉት ማለት ነው እና ነው ወደ ኢትዮጵያ እንዲገባ ያደረጉት ሲል ነው የተናገረው። ይህን አይነት ንግግር ነው የተናገረው። የተናገረው ንግግር ከምን አንፃር ከምን አንፃር የሚለውን ንግግር እንግዲህ ከዚህ በፊትም ስለ አህመድ ዲንጀበል ላይ አህመድ ዲንጀበል እንደዚሁ አይነት ፕሮፌሰር አጋ ኤርሊች ነው ይዞ የመጣው እዚህ ውስጥ ያስገባው የሚለውን አጠናቀቀ። ማስረጃ አቅርቤ በደንብ አድርጌ የሰራው ቪዲዮ አለ። ገብታችሁ ማየት ትችላላችሁ። ግን ይህንን ተክቢር ሚዲያ ወይም ደግሞ ሂሳቅ የሚባልን ሰው እንደዚህ ፌስቡክ ላይ የጻፋችሁ ምናምን፣ ምናምን ሌሎች ቦታዎች ላይ ኮሜንት ላይ የገባችሁ ምናምን የምትናገሩ ሰዎች እንደዚህ አይነት ሰው እንደሆኑ እንድታውቁ ስለፈለኩኝ ነው በዚህ ቪዲዮ የመጣሁት። እጅግ በጣም የሚገርም ሰው ነው። እንደዚህ ብሎ ነው እንግዲህ የተናገረው፣ ኢትዮጵያ ውስጥ አህባሽ እንዲገባ ያደረገው እስራኤል ነው መንግስት ጋር ባደረገው ድርድር ሲል ነው። ጀስት 204 እና 203 ላይ ስም ለማጥፋት የተጠቀሙበትን ስትራቴጂ ነው፣ እሱም ተጠቅመው እዚ ጋር ስም ለማጥፋት እየተጠቀመበት ያለው ማለት ነው። ምክንያቱም የወሃቢዎች ፓወር ይህንን ፑሽ ማድረግ ስላልቻለ በወቅቱ ይሄኛውን እንደ ምክንያት አቅርበው ህዝቡን ለማሳመን የተጠቀሙበት ዘዴ ነው። ከዚህ በፊትም በደንብ አድርጌ ቪዲዮ ሰርቼበታለሁ፣ ማየት ትችላላችሁ። የእነሱን ግን ብንመለከት ቱርኮች ጋር በተደረገው ጦርነት ላይ ሳኡዲን ለመጀመሪያ ጊዜ ሲቆጣጠር ሙሐመድ ብን አብድልዋሃብ ማን የረዳህ በሉት። ብቻውን አደለም ያሸንፈው። አንዴ የተሸንፎ ነበር፣ በሁለተኛው ከማንጋ ተጋግዞ እንዳሸነፈ ጥናት አድርጉ እናንተ በቀላሉ ማለት ነው። የእናንተን ስጠይቃችሁ ሳኡዲ እንደዚህ አልነበረችም። ልም ያሉ ሶፊዎች ነበሩባት፣ ተላላቅ አሻኢራና ማቱሪድያ አቂዳ ተከታዮች ነበሩባት። ከዛን እነሱን ያጠፋቸው ማን ነው? ሙሐመድ ብን አብድልዋሃብ ነው። መሐመድ ብን አብድልዋሃብ እነዙን ሲያጠፋ ማን አግዞት ነው? ጥናት፣ ምንም እንትን የምትሉት ነገር የለም። የዛን ሰዓት ላይ የተደረገውን ሳውዲ ላይ የተደረገውን ጦርነት ማገላበጥ ብቻ ነው። ያችን ትንሽዬ ነገር ነው የምታዩት ማለት ነው። ጦርነቱ ላይ ማን ማን እንዳገዘው ብቻ ይህን ካወቃችሁ በቃ አለቀ። ሙሐመድ ብን አብድልዋሃብ በእንግሊዞች እርዳታ ሳውዲንም ሆነ ሌሎችን የኢስላም ሀገራቶች ለመቆጣጠር የተንቀሳቀሰ የሆነ ሀይል እንደሆነ ትረዳላችሁ በቀላሉ ማለት ነው። ከዚህ በፊትም ከዛ በኋላ አሜሪካን እንደምትረዳ ውሃቢያን እንደምትረዳ የአሜሪካ የራሷ ቃል አቀባይዋ የተናገረችውን ንግግር ነው አቅርቤላቸው ነበር። በዚህ መልኩ በፓኪስታን በኩል ለመተላለፉ የራሳችን ታሪክ አለን። ማለት የፈለኩት እዚህ ላይ እናስታውስ፣ ዛሬ እየተዋጋ ናቸው ያሉትን ሰዎች ወይም አልቃይዳዎች እኛው እራሳችን ነን የዛሬ ሀያ አመት ያቋቋምናቸው። ይህንን ያደረግነው አፍጋኒስታን አፍጋኒስታንን ከወረረችው ከሶቪየት ኅብረት ጋር ግጭት ስለነበረን ነው። እነርሱ መካከለኛ ኤሲያን ሲቆጣጠሩ ማየት አንፈልግም። በዚህም ስንል በፕሬዚዳንት ሬጋን አማካኝነት በኮንግረሱ ተሳትፎ ብሎ በዲሞክራሲ ፓርቲ መሪነት ለስራ እዚያ ሄድን። እሱ ነው ይህ ሀሳብ በጣም ጥሩ ሀሳብ እንደሆነ አታውቁ ምን ያለን፣ እስኪ ከፓኪስታን ደህንነቶች እና የጦር አመራሮች ጋር በጋራ እንስራ፣ እነዚያን ሙጃሂዶች የሚባሉትን ሄደን እናስታጠቅ ተባለ። ታላቅ እቅድ ነበረ። ተዋጊዎች ከሳዑዲ ሆነ ከሌሎች አካባቢዎች ይምጡ በማለት ሙስሊሙ ላይ ዋሃቢ እንዲመጣ ተደረገ። በዚህ መንገድ ነው ከሶቪየት ህብረት በላይ ሀያል መሆን የምንችለው ብለን ነበረ። Who said, you know what?

ከዛ በኋላ ማለትም ሙሐመድ ብን አብዱል ወሃብ ይህንን ወሃቢዝም ካቋቋመ በኋላ እነሱ ለምን ተጠቀሙት ማለት ነው። ለፖለቲካ ስትራቴጂ እንደተጠቀሟቸው እራሷ ተናግራለች። በኋላ ላይ ማለት ነው ና እንደዚህ የተደረጋችሁ እናንተ ለፖለቲካ አጀንዳ አሜሪካ ሁላ ስተጠቀማችሁ፣ ጦርነት ለማስነሻ እንደ መሳሪያ ስተጠቀም የነበረው ዋህቢዎችን እንደሆነ እንግዲህ የአሜሪካ ቃል አቀባይ ራሷ ናት የተናገረችው ማለት ነው። በምን አይነት ስትራቴጂ እንደዛ እንዳደረጓችሁ ሁላ ስትናገር ነበረ። ስለዚህ ዛሬ ላይ ግን አንተ መጥተህ እንደዚህ እስራኤል ናት እንደዚህ አህባሽን እንዲህ ያደረገችብን፣ እንዲህ ያደረገችብን እያልክ ብትናገር ይሄ በጣም የሚያሳፍርና የሚያስጠላ ንግግር ነው። ዛሬ ላይ አወያያለሁ ስትል እራሱ ከዚህ በፊት የተናገርካቸው እነዚህ አይነት ንግግሮቹ ኒውትራል እንዳልሆንክ ያሳብቅብሃል ማለት ነው። ስታወያ እየረኔ ኒውትራል ነኝ እኔ ከሌ ከሌ ያለልም ምናምን እያልክ ብታወራ ከዚህ በፊት የተናገርካቸው ንግግራቶች ያሳብቁብሃል፣ ኒውትራል እንዳልሆንክ ማለት ነው። ውይይትን የማይደግፍ የለም። ውይይት አሪፍ ነው ብሎ ለሙስሊሙ ማህበረሰብ ይረዳል ብሎ ውይይት ለማዘጋጀት ተፍተፍ ማይል አካል የለም። ነገር ግን አንተ እንደ ኒውትራል ሆነ ሙስሊሙን ማህበረሰብ ስታታለል ዝም ማለት ስላሌለብን በዚህ ቪዲዮ መተናል ማለት ነው። ሌሎች ሰዎች ደግሞ ለሱ የምታሽቃብጡ ማለት ነው የተለያዩ ፖስቶችን የተለያዩ ቦታዎች ላይ ኮሜንት ለመጻፍ ምናምን ነገር የምትጋጋጡ ሰዎች እንደዚህ አይነት ሰው እንደሆነ ብታውቁ ከዚህ በፊት እንደዚህ አይነት ንግግር ሲናገር ነበር። ይሄ ሰው በእርግጥ አሁን የሚያወያየው ነገር እንደ ኒውትራል መስሎ ልታዩት ትችላላችሁ። ነገር ግን ከዚህ በፊት እንደዚህ መሸይኮችን ላ ሲሳደብ የነበረ ሰው እንዴት ነው ከእስራኤል ጋር ከምናምን ጋር እያለ ለሙስሊሙ ጠር ከሆነች ሀገር ጋር ከእስራኤል ጋር እንደዚህ እያደረገ ሲያመሳስል የሙስሊሙን ስም ሲያጠፋ ስላልደረሳቸው ነው በሚል ነው ይህን ቪዲዮ ያዘጋጀውላችሁ ማለት ነው። ይህን ነገር ብታስተውሉ ብዬ አስባለሁኝ። ለዛ ነው በዛሬ በዚህ ቪዲዮ የመጣሁት። ሁላችሁም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እንመጣለን። ይህን ቪዲዮ ሼር በማድረግ ለሱም ሆነ ለተከታዮቹ እንድታደረሱ ልኝ እጠይቃለሁ። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ